በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ህዳር ሰባት በዓሉ ለቅዱስ ጊዮርጊስ ሰማዕት። ህዳር ሰባትን ቤተ ክርስቲያናችን ከአጋዕዝተ ዓለም ሥላሴ ወርሃዊ በዓል በተጨማሪ የቅዱስ ጊዮርጊስ ሰማዕቱን ዓመታዊ በዓል አክብራ ትውላለች። በህዳር ሰባት የቅዱስ ጊዮርጊስ ዓመታዊ በዓል መከበሩ ስለ ሁለት ነገር ነው። የመጀመሪያውን ብንመለከት ቅዱስ ጊዮርጊስ በህይወተ ስጋ ሳለ ንጉሱ ዱዲያኖስ በረሃብ ይሞት ብሎ የምትልሰው የምትቀምሰው ከሌላት መበለት ቤት አስገብቶ ከምሰሶ ቢያሳስረው ምሰሶውን አለምድሞ ቤቷን በበረከት ሞልቶ ልጇም ዕውረ አይን ጽውሰ እግር ነበርና ፈውሶላታል። ይህስ እንደምንሆነ ሆነ ቢሉ አምላክ ክርስቶስ አምላክ ነው ትላለህ፣ ምን አድርገህ ታሳየናለህ? አሉት። በዚህ ሰዓት ቅዱስ ጊዮርጊስም የለመለሙትን እፀው አድርቆ የደረቁትን አለምልሞ ከሞቱ አራት መቶ ሰላሳ ዘመን የሆናቸው ሙታንን አስነስቶ አሳይቷቸዋል። ቅዱስ ጊዮርጊስ ይህን ታምር ሲያሳያቸው በረሃብ በጽም ይሙት ብሎ ንጉሱ የሚላስ የሚቀመስ ከሌላት ድሃ መበለት ቤት እንዲታሰር አዘዝ እነርሱም ከምሰሶው ጋር ወስደው አሰሩ። ቅዱስ ጊዮርጊስም መበለቲቱን ራበኝ አብኝ አለ። የምትሰጠው ብታጣ መበለቲቱ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምልሞ አስራ አምስት ክንድ ያህል ከጣራው አልፎ ረዝሞ፣ ካጠገቡ እንጀራ የተመላ መሶብ ተቀምጦ፣ እህሉ ዘይቱ በየእቃው መልቶ አገኘች። በዚህ ሰዓት መበለቲቱ ተደስታ ናሁ አምላከ ገሊላውያን ተመስሎ ሰባ ወረደ እምሰማይ ወቦአ የገሊላውያን አምላክ ሰው መስሎ ከሰማይ ወርዶ ከቤቴ ገብቷል አለች። ቅዱስ ጊዮርጊስ ግን እንዲህ ብሎ ለመበለቲቱ መለሰላት። እኔ አገልጋዩ እንጂ እርሱን አይደለሁም አላት። መበለቲቱም ይህን ታምር ባየች ጊዜ ጆሮ የማይሰማ አይኑ የማያይ አፉ የማይናገር አንካሳ ልጅ ነበራትና ሰው እንዳያየው ሸሽጋ ታኖረው ነበር። አምጥታ ጭኑን የምታስነካው አይኑ በርቶለታል። የተ ጆሮውንም አፉንም እግሩንም ፈውሰው፣ አለችው። ቅዱስ ጊዮርጊስ ግን ይሄ ጊዜው ገና ነው አላት። እርሱንም ቅዱስ ሚካኤል ከስር ፈትቶት መበለቲቱን ከነ ልጇ አጥምቆ እያስተማረ ወደ ንጉሱ ተመለሰ። ንጉሱ ንጉስ ዱዲያኖስ ይህን ሲያይ የሚያደርገው ጠፋው። በዚህ እለት ቤተክርስቲያናችን የምታከብርበት ምክንያት ቅዳሴ ቤቱ የተከበረበት ዕለት ስለሆነ ነው። የተሰራው በአባት በእናቱ ቦታ ላይ ነው። ስጋውንም ብላቴኖቹ ወደዚያ አፍልሰውት ሕሙማንን ሲፈውስ ሙታንን ሲያነሳ ይኖር ነበር። ነገር ግን ዲዮቅልጥያኖ ነው ሰይጣናዊ ቅናት አድሮበት አውሂዮስን አጥፋ ብሎ ላከው። ቢሄድ ምዕመናን ለስዕሉ መብራት አብርተው ሲሳለሙት አገኘ። እሱ ግን በትቤት መብራቱን በሰይፉ ቆረጠው። ሳይታወቀው ሰባሪው በራሱ ላይ ወድቆ አቃጠለው። በዚህ ሰዓት ሰውነቱ እንደሰነበት አስከሬን ሸተተ። ሰራዊቱ በመርከብ ተሳፍረው ይዘውት ሲመለሱ ማይከለ ባይር ሲደርስ ሞተ። ከባህር ጥለውት ሄደዋል። እንዲህ ሆነ ብለው ለንጉሱ ነገሩት። ንጉሱም ሰራዊቱን አስከትሎ ሄደ። ንጉሱም ከደረሰ በኋላ ከአውደ ምረት መንበሩን ዘርግቶ በትዕቢት ተቀምጦ ሳለ ቅዱስ ጊዮርጊስ ከቅዱስ ሚካኤል ጋር መጥቶ ከነመንበሩ ገልብጦታል። በመንበሩ እጀታዎች የነበሩ ሁለት ዘንጎች አይኖቹን አውጥተውት ታውሮ ሰራዊቱም ትተውት ሄደዋል። እርሱም በአንቀጸ ቤተ ክርስቲያን ከነዳያን ጋር እየለመነ በአሳር ከቆየ በኋላ ሞቷል። በህዳር ሰባት ቤተ ክርስቲያናችን የማክበሯ ምስጢር ይህ ታምር የተደረገበት ስለሆነ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅነት ሰአሊተ ምሕረት ቤዛዊተ ኵሉ ዓለም ክብር ምስጋና ይግባት የሰማይቱ ረድኤት በረከት ይድረሰን አሜን